አስቡት እስቲ በህይወታችሁ በጣም ዝቅተኛ ደረጃ ላይ ናችሁ። በስማችሁም ምንም አይነት ነገር የለም። ከዚያም የሆነ ቀን በድንገት ህይወታችሁን በቅጽበት ሊለውጥ የሚችል ሀብት ታገኛላችሁ። ምን ታደርጉታላችሁ? ትወስዱታላችሁ፣ ወይንስ ከጤናማ አስተሳሰብ ጋር የሚቃረን የሚመስል ነገርን ታደርጋላችሁ? ይህ ስለ እንደዚህ አይነት ምርጫ የሚናገር ታሪክ ነው። የእስልምና ታሪክን ወደኋላ መለስ ብለን ስንመለከት ሁሉም ስለ ተዋጊዎች እና ስለ ኸሊፋዎች ብቻ አይደለም። በአስደናቂ የሞራል ባህርያቸው ስማቸውን በደማቅ ሁኔታ የሚያንፀባርቁ አሉ። ከእነዚህም ውስጥ ቃዲ አልመረስታኒ አንዱ ነው። ቃዲ አልመረስታኒ ስሙ ከተለያዩ ነገሮች ጋር ቢነሳም፣ ሰዎች ለዘመናት ሲናገሩት የቆየ አንድ የተለየ ታሪክ አለ። እርሱም ስለ ጠፋ የአንገት ሐብል አስደናቂ እውነተኛ ታሪክ ነው። ይህ አስደናቂ የታማኝነት ታሪክን እጣፈንታ ምን ሊያረግ እንደሚችል የሚያሳየን ነው። ታሪካችን የሚጀምረው ከተከበረችው መካ ከተማ ነው። በዚያን ጊዜ በመካ ከተማ ህይወት ከባድ ነበር። ጥሩ ደሞዝ የሚከፍልም ስራ አልነበረ። እርሱም በችግር ነበር የሚኖረው። ቃዲ አልመረስታኒ እንዲህ ይላል፣ አንድ ቀን ረሃብ ከቤቱ አስወጣው። የሚበላውን ፍለጋ ወጣ። ገዝቶም እንዳይበላ እጁ ላይ ምንም አይነት ገንዘብ አልነበረው። በመንገዱ እየሄደ ሳለ መሬት ላይ የወደቀ ቦርሳ ተመለከተ። ዝቅ ብሎ አንስቶት ወደ ቤቱ ይዞት ሄደ። ቤቱ ደርሶ ሲከፍተው ከዚህ በፊት አይቶት የማያውቀው የአንገት ሀብል ነበር። ከዚያም ትንሽ ደቂቃ ቆይቶ አንድ ሰው ከውጭ ከእናንተ መሀል ቦርሳ ያገኘ ካለ ይመልስልኝና አምስት መቶ ዲናር እሰጠዋለሁ እያለ ሲናገር ሰማ። ለራሱም እንዲህ አለ፣ እወጣና ቦርሳውን ለባለቤቱ እመልሳለሁ በሚሰጠኝም አምስት መቶ ዲናር እጠቃቀማለሁ ብሎ አሰበ። ወደ ውጭም ወጣና የጠራውን ሰውዬ ወደ ቤቱ ጋበዘው። ከዚያም ስለ ቦርሳው ግለጽልኝ አለው፣ ማለትም ምልክቱን። ሰውየውም ገለጸለት። አስከትሎም የአንገት ሀብሉን ግለጽልኝ አለው። ሰውየውም በተመሳሳይ መልኩ ገለጸለት። ቃዲ አልመረስታኒም ቦርሳውን ሰጠው፣ ሰውየውም 500 ዲናር ሰጠው። እዚህ ጋር የትክክለኛ ሰውና የአላህን ፍራቻ እናያለን። ቃዲ አልመረስታኒ ለራሱ ከዚህ ገንዘብ ምንም ሀቅ የለኝም በማለት አልፈልግም ብሎ መለሰለት። ሰውየውም በስጦታ መልክ ነው ምሰጥህ በማለት በድጋሚ ጠየቀው። ቃዲም አልቀበልም አለ። ሰውየውም ትቶ ሄደ። ብዙ ጊዜ አለፉ። ቃዲ አልመረስታኒም እውቀትን ፍለጋ ከመካ ውጭ ሄደ። በጀልባም እየተጓዘ በነበረበት ሰዓት ጀልባው በማዕበል ምክንያት ተሰበረ። በውስጡም የነበሩት ሰዎች እስከነ ንብረቶቻቸው ሰጠሙ። ቃዲ አልመረስታኒ አንድ እንጨትን በመያዝ ታረፈ። እንጨቱም በነፋስና በማዕበል እየተገፋ ባህር ዳርቻው ጋር ደረሰ። ከደረሰም በኋላ እንደምንም ተነስቶ መራመድ ጀመረ። በመንገዱ መስጂድ አገኘ። እዚያም ገብቶ ተቀመጠ። የመንደሩም ሰው ለሰላት ተሰበሰበ። ሰዎቹም ፊቱ ላይ ባዩት ኢማንና ጨዋነት እንዲያሰግዳቸው ጠየቁት። እሽም ብሎ አሰገዳቸው። ሰዎቹም ድምፁን ወደዱት። ተሰበሰቡና ቁርአንን አስተምረን፣ እዚህም ኢማም ሁን አሉት። እሱም ጥያቄያቸውን ተቀበለና በዚህም ገንዘብ ማግኘት ጀመረ። በእንደዚህ አይነት ሁኔታ ትንሽ ጊዜ ቆየ። አንድ ቀን ከመስጅድ ጎን የተጻፈ ቁርአን ተመለከተ። የተጻፈውም ማንበብ ጀመረ። እያነበበ በነበረበት ሰዓት የሰፈሩ ሰዎች ተመለከቱት። ከዚያም ማንበብና መጻፍ ትችላለህ እንዴ ብለው ጠየቁት። እርሱም አዎ አላቸው። ልጆቻቸውን ይዘውም መጡ እንዲያስተምርላቸው። ከዚያም ክፍያም እንደሚጨምሩለት ነገሩት። ቀጥለውም እዚህ ከቆየህ ወጣት ነህና ማግባት አለብህ። አንድ ወጣት የቲም የሆነች ሴት አለች። ከአባቷ የወረሰችው ትንሽ ሀብት አላት። እርሷን እንድርሃለን አሉት። እርሱም ጥያቄያቸውን አልተቀበለም። እነርሱም አጥብቀው ጠየቁት። በስተ መጨረሻ ግን ተስማማ። በዚያን ጊዜ አንድ ሰው ሚስቱን ሲያገባ ከሰርጉ ቀን ምሽት በፊት አያያትም። የሰርጉ ምሽት ላይ ሙሽራዋ መጣች። ቃዲም አንገቷን ሲያየው የአንገት ሀብሏ ሀሳቡን ሰረቀው። ቁብጩ ብሎ የሚያየው የአንገት ሀብሉን ሆነ። እሷም እሱ ዱንያ በዘመኑ ቃል ማቴሪያሊስቲክ ነው፣ ገንዘብም ይወዳል፣ ገንዘቤን ነው የሚፈልገው ብላ አሰበች። አዘነችም። ለመንደሩም ሰዎች ነገረቻቸው። እነርሱም ተሰበሰቡና ምንድነው የምንሰማው? ቃዲ ምን ነካ? የቲም የሆነችን ልጅ ልቧን ሰብረሃዋል እኮ አሉት። አያይ የሆነ ታሪክ አለ አላቸው። ምንድነው ሲሉ ጠየቁት። እኔ መካ ሳለው በመንገድ እየሄድኩኝ ሳለ ቦርሳ አግኝቼ ነበር። ቦርሳው ውስጥም የአንገት ሐብል ጌጥ ነበረው። የሆነ ሰውዬ ፈልጎት መጥቶ ሰጥቼዋለሁ። እሱም አምስት መቶ ዲናር አቅርቦልኝ ነበር። እኔም አልተቀበልኩትም። ይህ ያየሁት የአንገት ሐብል አንገቷ ላይ አይቼው ነው አላቸው። ከዚያም የሰፈሩ ሰው አላሁ አክበር በማለት የሰፈሩ ሰው በሙሉ እስኪሰበሰብ ድረስ ጮኸው። ቃዲም ግራ ተጋብቶ ምን እየሆነ ነው ያለው በማለት ጠየቃቸው። ያ ሰውዬ እዚህ ነበር። እንደዚህ አይነት ንጹሕ ወጣት አይቻላቅም። አላህ ሆይ ወደ እኔ መልሰውና ልጄ ልዳርለት እያለ ዱዓ ያደርገ ነበረ። አሁን በህይወት የለም። አላህ ግን ዱዓውን ተቀብሎታል። አንተንም እዚህ አመጣህ፣ ልጁንም አገባሃት። ይህም ብቻ አይደለም የአንገት ሀብሉም አንተው ቤት ገባ አሉት። ብዙ ጊዜ ሀብትንና ፈጣን ውጤትን ስለማግኘት በሚነገርበት ዓለም ውስጥ የቃዲ አልማሪስታኒን አይነት ታሪክ በጣም አስፈላጊ ሆኖ እናገኘዋለን። እውነተኛ ሀብት የሚገኘው በንጹሕ ህሊና፣ በቅን ልብና በምንም ነገር በማይናወጥ በአላህ ተወኩል ሲኖር ነው። ታዲያ ይህ የማይታመን ታሪክ ምን እንድታስቡ አደረጋችሁ? ከባድ የሞራል ምርጫ አጋጥማችሁ ያውቃል? እንዴት ሳለፋችሁት? ከሱስ ምን ተማራችሁ? በቃዲ አል-ማሪስታኒ ታሪክ ሰው ይጠቀማል ብላችሁ ካሰባችሁ ሼር ለማድረግ ነፃነት ይሰማችሁ። እስካሁን ካላደረጋችሁት ለምን ከታሪክና ከእምነት ጥልቅ ትምህርቶችን ለማግኘት ሰብስክራይብ አታደርጉ? የደወል ምልክቱን ተጫኑ። አዳዲስ ታሪክ በየሳምንቱ እንዳያመልጣችሁ።